ሰላም ሰላም፣ እንዴት ናቸው ወዳጆች፣ በሀገር ውስጥ እና በውጭ የምትገኙት የዘመን ስፖርት መረጃ አድማጭ ቤተሰቦች እንዴት ናችሁ? በያላችሁበት የከበረ ሰላምታችን ወደ እናንተ እንዲደርስ ምኞታችን ነው። ዘመን ስፖርት ዛሬም የተለያዩ አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ለማድረስ ተመልሶ መጥቷል። አብራችሁን ስትቆዩ የተለያዩ በእንግሊዝ ፕሪሚየር ሊግ ያሉ የዝውውር ሁኔታዎችን እንዲሁም በኢንተርናሽናል ጨዋታዎች ላይ የእንግሊዝ ክለቦች ያሉ ዋና ዋና የሚባሉ ተጫዋቾች ጉዳት ማስተናገዳቸውም ታውቋል። በአርሰናል ቤት፣ በቶተና ቤት፣ እንዲሁም በሌሎች ክለቦች ላይ የተለያዩ ጉዳት ያስተናገዱ ተጫዋቾች አሉ። ስለዚህ ጉዳይና ስለሌሎችም ስፖርታዊ ጉዳዮች የምንላችው ነገር ይኖራል። ብራችሁ እንድትቆዩ እንጋብዛለን። ዘመን ስፖርትን እስ ሁላችሁም ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ቤተሰብ ሁኑ። ቪዲዮችን ሪኮመንድ እየተደረገ ስላልሆነ ይህን ቪዲዮ መከታተል ከመጀመራችሁ በፊትም ላይክ እያደረጋችሁ እንድትጀምሩ ተጋብዛል። ከአርሰናላዊ ጉዳዮች ነው የሚጀምረው። ውድ የዘመን ስፖርት ቤተሰቦች እንግዲህ በትናንቱ ዕለት በኤምሬስ ስቴዲየም ብራዚል ከሴኔጋል ጋር ባከናወነችው የወዳጅነት ጨዋታ ላይ እንግዲህ የአርሰናሉ ቁልፍ ተከላካይ ገብርኤል ማጋሌሽ ጉዳት አጋጥሞታል። ገብርኤል ማጋሌሽ ጉዳቱ በቀኝ እግሩ ብሽሽቱ አካባቢም ሲሆን ሕክምና ተደርጎለት እንደገና ለጨዋታ ዝግጁም ሆኖም ነበረ። ነገር ግን መጫወት ባለመቻሉ ለካርሎ አንቸሎቲም ምልክት ሲሰጥ አስተውለናል። ሚካኤል አርቴታ እንግዲህ ጉዳቱ ቀላል እንደሆነ ተስፋ እናደርጋለንም ብሏል። አርሰናል ከኢንተርናሽናል እረፍት በኋላ እንግዲህ ከቶተንሃም በሰሜን ለንደን ደርቢ በፕሪሚየር ሊጉ ማለት ነው እንዲሁም በቻምፒየንስ ሊጉ ከባየር ሙኒክ ከቻምፒየንስ ሊግ መልስ በእንግሊዝ ፕሪሚየር ሊግ እንደገና ከሌላኛው የለንደን ክለብ ተቀናቃኙ ቼልሲ ጋር የሚያደርገውን ፈተና የሆነ መርሃ ግብር እንግዲህ ካለ ገብርኤል ማጋሌሽ ማሰብ በጣም ከባድ ነው። ውድ አድማጮች የብራዚሉ አሰልጣኝ ካርሎ አንቸሎቲም በተጫዋቹ ጉዳት በጣም አዝነናል ብለዋል። ገብርኤል ማጋሌሽ በትናንቱ ጨዋታ ያጋጠመው በብሽሽቱ አካባቢ የጡንቻ ጉዳት መሆኑን አሰልጣኙ ጨምረው መናገራቸው ታውቋል። ውድ አድማጮች ተጫዋቹ በዛሬው ዕለት የሕክምና ምርመራ እንደሚደረግለትም ተገልጿል። የጉዳቱ መጠንም አነስተኛ የሚባለው ከሆነ እስከ አምስት ቀናት ከጨዋታ ሊያግደው ወይም ከትሬኒንግ ሊያግደው ይችላል። ከባድ ከሆነ ደግሞ ጉዳቱ ከሁለት እስከ አምስት ሳምንታት ከሜዳ ሊያረቀው እንደሚችል ባለሙያዎችም ገልጸዋል። ከኢንተርናሽናል ረፍት በኋላ ፕሪሚየር ሊጉ ሲመለስ በሰሜን ለንደን ደርቢ ቶተናም ከአርሰናል ይገናኛሉ። ታዲያ ገብርኤል ማጋሌሽ በተጎዳበት ጨዋታ የቶተናሙ አማካይ ሳርም እንዲሁ በዚሁ በትናንቱ ጨዋታ ጉዳት ማስተናገዱ ታውቋል። ይህ የደርቢ ጨዋታ አንድ ሳምንት ብቻ ነው የሚቀረው። የሰሜን ለንደን ደርቢ የቶተናም ና የአርሰናል ጨዋታ ማለት ነው። ሳር እንግዲህ በቶተናም ቤት በትናንቱ የወዳጅነት ጨዋታ ማለት ነው። እስከ አርባ ዘጠነኛው ደቂቃ ድረስ መጫወት ችሏል። ከዛ በኋላ ነው ተቀይሮ ለመውጣት የተገደደው ከውድድሩ ውጭም ለመሆን ተገዷል ማለት ነው። ጉዳቱን ካስተናገደ በኋላም አሁን ላይ በውሰት ወደ ባየር ሙኒክ በማቅናት እየተጫወተ የሚገኘው የቸልሲው ኮከብ ኒኮላስ ጃክሰን ነው ተቀይሮ መግባት እየቻለው ማለት ነው። በሳር ቦታ ላይ በዚህ ጨዋታ እንግዲህ ለብራዚል የቸልሲው አጥቂ ስቴቫው ዊሊያን እና የማንቸስተር ዩናይትድ አማካኝ ካዝሜሮ ባስቆጠሯቸው ሁለት ጎሎች እንግዲህ ብራዚል ሁለት ለዜሮ በሆነ ውጤት አሸንፋ መውጣት ችላለች። የሳር የጉዳቱ ክብደት ምን ያህል ሊሆን እንደሚችል አልታወቀም መታየት ያለበትም ሲሆን፣ ሴኔጋልም እንዲሁ የሚመጣው ማክሰኞ ኬንያን በመግጠም ነው እንግዲህ የወዳጅነት ጨዋታውን የምታጠናቅቀው ማለት ነው። ይህ ጉዳት እንግዲህ ለአርቴታም ለቶማስ ፍራንክም እጅግ ከባድ ነው። ምክንያቱም ቶማስ ፍራንክ በዚህ ውድድር ዘመን ሁላችንም እናውቃለን፣ በቶተናም የመሀል ሜዳ ክፍል ውስጥ በመደበኛነት በሳር ላይ ተመርኩዞ እየተጫወተ የሚገኝ አሰልጣኝ ነው። የ23 ዓመቱ ወጣት የአማካይ ተጫዋች ሳርም በፕሪሚየር ሊጉ ከቼልሲ እና ከማንችስተር ዩናይትድ ጋር ባደረጋቸው የመጨረሻዎች ሁለት ግጥሚያዎች በቋሚነት በመጀመር ዘጠና ደቂቃ በመጫወት ላይ ይገኝም ነበረ፣ ጉዳት እስከሚያስተናግድበት ሰዓት ድረስ ማለት ነው። ስፖርስ በዳር ሀያ ሶስት ወደ ፕሪሚየር ሊግ ጨዋታ የሚመለስም ሲሆን በሰሜን ለንደን ደርቢ እንዳልኳችው በኤምሬትስ አርሰናልን የሚገጥም ሲሆን ሳር ለጨዋታው ዝግጁ መሆን አለመሆኑ ወደፊት የሚታይም ይሆናል ተብሏል። ከዚህም በተጨማሪ የጉዳት ዜናዎቹን ስንመለከት በአርሰናል ቤት ከገብርኤል ማጋሌሽም በተጨማሪ አርሰናሉ የግራ መስመር ተከላካይ ካላፊዮሪም የጣሊያንን ብሔራዊ ቡድን ስብስብን መልቀቁም ታውቋል። በጉዳት ምክንያት ነው ብሔራዊ ቡድኑን የለቀቀው። ሪካርዶ ካላፊዮሪ አሁን ላይ ወደ ክለቡ አርሰናል መመለሱና በክለቡ ተጨማሪ የሕክምና ምርመራዎች እንደሚደረጉለትም ተነግሯል። አርሰናል ስለ ተጫዋቹ ሁኔታ እንደተነገራቸው ሲገልጹም ከባድ ጉዳት ይሆናል ብለው እንደማይጠብቁ ነው የተናገሩት። ካላፊዮሪ ለጨዋታ ዝግጁ ለመሆኑ ጥረት አድርጓል፣ ነገር ግን አሁን ላይ መጫወት አይችሉም ሲሉ የብሔራዊ ቡድን አሰልጣኙ ጂናሮ ጋቱሶም መናገር ችሉ አሉ ዳ አድማጮች እንግዲህ በአርሰናል ቤት እጅግ ከበድ ያሉ ጉዳቶችን እያስተናገደ ነው የሚገኘው አርሰናል። በተለይም በዚህ የውድድር ዘመን ላይ እጅግ የበዙ የጉዳት ዜናዎችን ተቀብሎ ጉዳቶችንም እንግዲህ በተመጣጣኝ በክረምቱ ባስፈርማቸው አንዳንድ ተጫዋቾች ታግዞ እንግዲህ ጥሩ የሆነ የሩብ ዓመቱን የፕሪሚየር ሊግ እንዲሁም የቻምፒየንስ ሊግ ድሉን ማስመዝገብ ችሎ ነበረ። አሁን ላይ ታዲያ ከኢንተርናሽናል ብሬክ በኋላ የተጎዱ ተጫዋቾች ይመለሱለታል የሚል ዜናም እየሰማን እንገኛለን። አደለ እነ ካይ ሃቨርትዝ ቪክተር ዮከረሽም ተጎድቶ ጨዋታዎቹ አምልጠውታል። ገብርኤል ጀሱስም ወደ ትሬኒንግ ተመልሶለታል። ሌሎች ተጫዋቾችም እንዲሁ ከጉዳት ነፃው ነው እንግዲህ ወደ አርሰናል የልምምድ ማዕከል መመለሳቸው ታውቋል። ከኢንተርናሽናል ብሬክ በኋላም በሚደረጉ የፕሪሚየር ሊግ እና የቻምፒየንስ ሊግ ጨዋታ ላይ የመገኘት እድላቸው ሰፊ የሆነ እየተዘገበ ነበረ። ታዲያ ይህ የኢንተርናሽናል ጨዋታዎቹ ደግሞ ሌላ አርሰናል አሳሳቢ የሆነ ነገርን ነው ይዞለት መምጣት የቻለው። እንግዲህ ገብርኤል ማጋሌሽ በአርሰናል ቤት ምን አይነት እንቅስቃሴ እያደረገ እንደሆነ ሁላችንም እናውቃለን። አርሰናልን በተለይም በመከላከሉ በኩል ካለ ገብርኤል ማጋሌሽ ማሰብ እጅግ ከባድ ነው። ከዚህም ውጭ እንግዲህ ሪካርዶ ካላፊዮሪም ሲጨመር ደግሞ ለአርሰናል አሰልጣኞች እንዲሁም ለአርሰናል ደጋፊዎች እጅግ ከባድ ሀዘን እንደሚሆን ምንም ጥያቄ የለውም። ምክንያቱም ወደፊት አርሰናል እንግዲህ ከኢንተርናሽናል ብሬክ በኋላ የተለያዩ ከባድ ጨዋታዎችን ያስተናግዳል። በእንግሊዝ ፕሪሚየር ሊግ በሰሜን ለንደን ደርቢ ያው ተቀላቃይ ክለቦች ናቸው ቶተናም እናርሰናል አርሰናል ስለሆነም ከባድ ጨዋታ ነው። በዚህ ጨዋታ ላይ በቶተናም በኩል እንግዲህ እነ ሪቻርልሰንን የመሰሉ ከባድ ከባድ አጥቂዎች አሉ። ስለሆነም ገብርኤል ማግሌሽ እና ዊሊያም ሳሊባ ጥምረታቸውን እናውቃለን። የኋላ መስመሩን መዝጋት የሚችሉ ተጫዋቾች ናቸው። ውህደታቸውም እጅግ አስደናቂ ነው። ምክንያቱም ተከታታይ ዓመታት እንግዲህ ሁለቱ በቋሚነት እየተሰለፉ ጥሩ ጥሩ ጨዋታዎችን ማድረግ ችለው ነበረ። ያ ነገር ግን ከሁለቱ ተጫዋቾች ደግሞ አንዱ ሲጎድል አርሰናል በኋላ መስመሩ ላይ ምን አይነት ጉዳት ሲደርስበት እንደነበረ ስንመለከት የነበረው ጉዳይ ነው። ታዲያ ከቶትናም ጋር ያለው ጨዋታ ምናልባትም ከባድ ሊሆንበት ይችላል የሚል ግምትን አጭሯል። በእርግጥ ገብርኤል ማጋሌሽ ቢጎዳ በሱ ቦታ ላይ እንግዲህ ሌሎች በክረምቱ አርሰናል ያዘዋወራቸው ተጫዋቾች አሉ እነ ሂንካፔ። በእርግጥ ሂንካፔ በግራ በኩል በካላፊሪ ቦታ ላይ መሰለፍ የሚችል ተጫዋች ነው። ነገር ግን በሱ ቦታ ላይ ሎዊስ ስኬሊ ስለሚኖር እንግዲህ ማይክል አርቴታ የገብርኤል ማጋሌሽን ጉዳት በሂንካፔ ሊሸፍነው ይችላል የሚል ግምቶች ከአሁኑ ጀምሮ እየተንጸባረቁ ይገኛሉ። ከዚህም ውጪ ምናልባት ኢንካፔን መግባት ማይችል ከሆነ እንግዲህ ሞስኬራ በክረምቱ የዝውውር መስኮት እንግዲህ ወደ አርሰናል ሲቀላቀል ተለዋዋጭ ሚናን የሚቀበል በሴንተርባክ መጫወት የሚችል በሁለቱም ቦታ ላይ መጫወት የሚችል ተጫዋች ነው ተብሎ ነው ወደ አርሰናል የመጣው ማለት ነው። ስለሆነም የገብርኤል ማጋሌሽን ቦታ እንግዲህ ሞስኬራ ሊሸፍን የሚችልበትም እድል ይኖራል ተብሎ ይጠበቃል። ነገር ግን ዋናው ጉዳይ የቶተንሃም ሆትስፐር ጉዳይ አይደለም። ከዛ በኋላ በሻምፒየንስ ሊጉ ከሁለት ቀናት በኋላ ማለት ነው አርሰናል ባየር ሙኒክን ያስተናግዳል። እንግዲህ ባየር ሙኒክ እስካሁን ድረስ ልክ እንደ አርሰናል ብዙ ጎሎች የማይቆጠሩበት በሻምፒየንስ ሊጉ ያልተሸነፈ፣ በሚጫወትበት ሊግም አንደኛ ደረጃ ላይ የተቆናጠጠ እንዲሁም በቻምፒየንስ ሊጉም ከአርሰናል ጋር ተቀራራቢ የሚባል ደረጃ ላይ የሚገኝ ክለብ ነው። እጅግ ከባድ የኋላ መስመሮች አሉት። የመሀል ክፍሉም ከባድ ነው። በተለይ በባየር ሙኒክ ቤት ማንሳት ከቻለን የፊት መስመሩ እጅግ ገዳይ የሆነ ጎሎችን ማስቆጠር የሚችል እጅግ ልምድ ያላቸው የፊት አጥቂዎችን እንደያዘ ሁላችንም እናውቃለን። ከሊቨርፑል ቤት እንግዲህ ባየር ሙኒክን የተቀላቀለው ሉዊስ ዲያስ ምን ያህል ከባድ አጥቂ እንደሆነ ሁላችንም እናውቃለን። ከዛ ውጭ የእንግሊዙ አጥቂ ሀሪኬን በዓለም ላይ ምርጥ ከሚባሉት አጥቂዎች ተርታ የሚመደበው አሁን ላይ በባየር ሙኒክ ቤት ነው ያለው። ከአሁን ጀምሮም እጅግ የበዙ ጎሎችን በባየር ሙኒክ ማሊያ እያስቆጠረ የሚገኝ ተጫዋች ነው። ከዛም ውጪ ሌሎችም ጥሩ ጥሩ የምንላቸው አጥቂዎች ያሉበት ክለብ ነው ባየር ሙኒክ። እነ ኒኮላስ ጃክሰን በክረምቱ በውሰት ከቼልሲ ባየር ሙኒክን የተቀላቀሉት እነ ኒኮላስ ጃክሰን፣ እንዲሁም በግራ ክንፉ በቀኝ ክንፍ ላይ ኦሊሴም በባየር ሙኒክ የሚገኝ ተጫዋች ነው። እንግዲህ ስለሆነም እንደነዚህ አይነት ከባድ ከባድ የፊት መስመርን የያዘው ባየርሞኒክ ሙኒክ እንግዲህ አርሰናልን ይፈትናል ተብሎ ይታሰባል። የአርሰናል መተማመኛ ሁላችንም እናውቃለን የኋላ መስመሩ ነው። ጁሪን ቲምበር፣ ዊሊያም ሳሊባ፣ ገብርኤል ማግሃሌሽ እንዲሁም ሪካርዶ ካላፊዮሪ የኋላ መስመሩን እንዴት አድርገው እንደሚቆጣጠሩት ሁላችንም እናውቃለን። ታዲያውን ላይ ከጠሯቸው አራት የኋላ የመስመር ተከላካዮች ሁለቱን በዚህ ጨዋታ ላይ ላንመለከታቸው የምንችልበት እድል ከፍተኛ ነው። ሁለቱም ጉዳትን አስተናግደዋል። ሪካርዶ ካላፊዮርም እንግዲህ የጣሊያኑ እግር ኳስ አሰልጣኝ ጅናሮ ጋቱዞ እንደተናገሩት እንግዲህ ከጣሊያን ብሔራዊ ቡድን ራሱን በማግለል ወደ አርሰናል የልምምድ ማዕከል ተመልሷል ማለት ነው። በዚህም በእርግጥ የጤና ሁኔታውን ታሳቢ ያደረጉ ምርመራዎች ይቀሩታል። ለዚህ ጨዋታ ይደርስ አይደርስ አልታወቅም ነገር ግን ጉዳቱ አስከፊ እንደሆነ ነው ለማወቅ የቻለው። ገብርኤል ማግሃሌሽም እንግዲህ የበሸሸት ጉዳት ነው ቀደም ብዬ እንታያልኳችሁ ቀላል ከሆነ ለአምስት ቀናት ከባድ ከሆነ ደግሞ እስከ አምስት ሳምንት ሊያርቀውም ይችላል። ስለሆነ ማይክል አርቴታ እንግዲህ በክረምቱ ያስፈረማቸውን አዳዲስ የኋላ መስመር ተጫዋቾችን በመጠቀም ለባየር ሙኒክ ተገዳዳሪ የሆነ ክለብን ይዞ መቅረብ እንደሚችል የምንመለከተው ጉዳይ ይሆናል ማለት ነው። ውድ አድማጮቻችን በክረምቱ በአርሰናል ቤት በዝውውር ራዳር ላይ የነበረውን አሁን ላይ በማድሪድ ቤት የመጫወቻ ደቂቃዎችን ለማግኘት እየታገለ ያለውን የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎን ማለት ነው ዝውውር አሁን ላይ አርሰናሎች እንደማይፈልጉ አስታውቀዋል። የሪያል ማድሪድ ተጫዋች ሮድሪጎ ከፊታችን በምናገኘው በጥር የዝውውር መስኮት ላይ በወደፊት ዕጣ ፈንታ ዙሪያ የሚያስብ ተጫዋች ሆኗል ማለት ነው ለሪያል ማድሪድ ቀጣዩ ቪኒሺየስ ጁኒየር እንደሚሆን በሰፊው ሲጠበቅ እንደነበረ ሁላችንም እናቃለን። በዣቢ አሎንሶ በአዲሱ አሰልጣኝ ዣቢ አሎንሶ ስር ግን ለመፈለግ ሲታገል ቆይቷል። በላሊጋው ከሩብ በላይ የውድድር ዘመን ተከናውኗል። ሮድሪጎ ግን በሁሉም ውድድሮች ከአምስት መቶ ደቂቃ ያነሰ ጨዋታዎችን ብቻ ነው ማድረግ የቻለው። አርሰናልና ቶተናምን በክረምቱ የዝውውር መስኮት ለዚህ ተጫዋች ፍላጎት ሲያሳዩም ነበር። ፕሪሚየር ሊጉ ለብራዚላዊ መዳረሻ ሊሆን እንደሚችልም በክረምቱ የዝውውር መስኮት ሲገመት ነበረ። ነገር ግን አርሰናል ካሁን በኋላ የሮድሪጎን ፍላጎት በይፋ መሰረዙ ያስታወቀው፣ መድፈኞቹ እንግዲህ ለተወሰነ ጊዜ ሪያል ማድሪዱን የፊት መስመር ተጫዋች ፍላጎት ቢያሳዩም ክለቡ አሁን እንደ ሮድሪጎ ያለ ተጫዋች አይፈልግም። አርሰናል ባለፈው ክረምት እንግዲህ ከኖኒ ማዱኬንና ኤበሬቺ ኤዜን በማስፈረም አጥቂያቸውን ማጠናከር መቻሉ ሮድሪጎን እንግዲህ ምናልባትም ለዝውውር ፍላጎታቸውን ለማስቀየር እንዳስቻላቸው ነው ለማወቅ የተቻለው። ክለቡ ሊያንድሮ ትሮሳርድ እና ገብርኤል ማርትኔልም አሉ በክለቡ ላይ። ስለሆነም ሮድሪጎ በሚጫወትበት ቦታ ላይ በቂ የሆነ ተጫዋቾች አላቸው። አርሰናሎች በእርግጥ ሊያንድሮ ትሮሳርድ ከዚህ አመት በኋላ ወደ ሌሎች ክለቦች ሊዘዋወር እንደሚችል ይጠበቃል። ምናልባትም አርሰናል ተጨማሪ አመታትን ለኩንትራት በኩንትራት ካልሰጠው ማለት ነው። ስለዚህ ሮድሪጎ ለአርሰናል አማራጭ አይደለም። ነገር ግን ማለት ያው ብራዚላዊ ኢንተርናሽናል በገበያ ውስጥ ተቀባይ የለውም ማለት አይደለም። ቀደም ሲል እንደተገለጸው ቶተናም ከዚህ ቀደም ሮድሪጎን ለማዘወር ሲፈልግ ሌሎች አውሮፓ ክለቦች አጥቂውን ለማስፈረም እድሉን እንደሚጠቀሙም ይታወቃል። አሁኑ ግን ሪያል ማድሪድ በጥር ወር ከሮድሪጎ ጋር መለያየቱ የማይቀር ጉዳይ ይመስላል ማለት ነው። ውድ አድማጮች ከዛ ውጭ ኢብራሂም አኮናቴ በሊቨርፑል የወደፊት ቆይታው ላይ በቅርብ ውሳኔ እንደሚሰጥ ፍንጭም ሰጥቷል። የፈረንሳዊ ኢንተርናሽናል ተጫዋች ኮንትራቱ በሊቨርፑል ቤት በዚህ ውድድር ዘመን መጨረሻ ላይ የሚያበቃም ይሆናል። አኮናቴም በሰኔ መጨረሻ ነፃ ወኪል ከሆነ በኋላ ማለት ነው ወደ ሪያል ማድሪድ እና ፓሪስ ሴንት ጀርማ ሊዘዋወር ይችላል ተብሎ ይጠበቃል። ተጫዋች ከጥር አንድ ጀምሮ ከሁለቱም ምርጥ ክለቦች ጋር የቅድመ ውል ስምምነትን ለመደራደር እንግዲህ ዝግጁ ይሆናል። ይህ የፈረንሳይ ኢንተርናሽናል ሴንተር ባክ በሊቨርፑል ቤት አዲስ ኮንትራት ቀርቦለታል። ነገር ግን በኮንትራቱ ያቀረቡለት ሂሳብ ከሚከፈለው የቀነሰ ሂሳብ ነው። ይህ ነገርም ነው ትንሽ ተጫዋቹን ቅር ያሰኘው። ኮናቴ ሲናገርም ሊቨርፑል አዲስ ቅናሽ አቅርቦልኛል። ይህ ከየት እንደመጣ ላውቅም። ወኪሎች ከሊቨርፑል ጋር የሚያደርጉትን ውይይት ቀጥለዋል። ውሳኔም በቅርቡ እንደማሳውቅ ተስፋ አደርጋለሁ ሲልም ከኢንተርናሽናል ጨዋታዎች በኋላ መናገር ይችላሉ። ዳ አድማጮች ቶተናሞችም ኢቫን ቶኒን በጥር የዝውውር መስኮት ለማዘዋወር ለጠየቁት ጥያቄ አላህሊ መልስ ሰጥቷቸዋል። የአላህሊ ዳይሬክተር ሩይ ፔድሮ ብራዝ ኢቫን ቶኒ በጥር ወር ወደ ቶተናም ስፐር ሊዘዋወር ነው የሚለው ግምት ከእውነት የራቀ ነው ሲሉ ነው መናገር የቻሉት አንዳንድ ምንጮች እንደሚጠቁሙትም ቶተንሃም በጥር ወር ቶኒን በውሰቱን ለማስፈረም ፎርም እያዘጋጁ እንደሆነም ሲነገሩ ነበረ። በነገራችን ላይ ስፐርሶች ብቻም አይደሉም ይህንን የ29 ዓመቱን ተጫዋች የሚፈልጉት የፕሪሚየር ሊጎቹ ክለቦች ኤቨርተን እና ዌስትሃምም ከቶተንሃም ጋር የቶኒን ፊርማ ለማግኘት እንደሚፋለሙ ተዘግቧል። ነገር ግን አልሃሊ ኢቫን ቶኒን በውሰቱን መልቀቅ አይፈልግም። የአልሃሊ ዳይሬክተር ሩይ ፔድሮ ብራዝ በፋብሪዚዮ ሮማኖ በኩልም ሲናገሩ ኢቫን ቶኒ ከፍተኛ ተጫዋች ነው። ከፍተኛ አጥቂ ነው። በጥር መውጣት ይችላል። ይህንን እናምናለን። ነገር ግን በውሰት አንለቀውም፣ ሲሉ መናገር የቻሉት ውድ አድማጮች፣ የዕለቱን ስፖርታዊ ጉዳዮችን ከዘመን ስፖርት ስትከታተሉ ነበር። እዚህ ጋር እናበቃለን። በየዕለቱ ጠዋት 12 ሰዓት ሲል እንግዲህ አዳዴ ስፖርታዊ ጉዳዮችን እያስጉኝ ወደ እናንተ ማድረሴን እቀጥላለሁ። እናንተም ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ።